የኢትዮጵያ ሴት ልጆች የሀገር ምልክት በሆነው የኢትዮጵያ አየር መንገድ ውስጥ እነርሱም የመቻል ምልክት ናቸው ከማድረግ አንጻር ምንም ሴት ስለሆንኩኝ የደረሰብኝ ቻሌንጅ አለ ብዬ አላስብም። ብዙም ምንድነው ከዛ በኋላ ስራ ከተቀላቀሽ በኋላ እና ዋንስ ፋሚሊ ምናምን ከመሰረሽ በኋላ ትንሽ ሁለቱም አንድ ላይ ለማስኬድ ብዙ ጊዜ ቢዚ ስለምትሆኝ ውጭ ሀገር ሄደሽ የምትቆይበት ቀናት ስላሉ ምናምን እሱ ነው እንጂ ሴት ከም በመሆኔ ምንም የከበደ ነገር አለ ብዬ አላስብ። አልችልም የሚባል ነገር የለም፣ የማይቻል ነገር የለም። ዞሮ ሁሉም ነገር ይቻላል። ዋናው ፍላጎቱ ውስጥሽ ፍላጎቱ ካለ ምንም የሚከብድ ነገር የለም። ሴቶች ደግሞ በተፈጥሮ ጠንካሮች ምን ብዬ አምናለሁ። እስፔሻሊ የተሰጠንን ስራ በመወጣት በኩል ዴዲኬሽን በኩል ምንም የሚያጠራጥር ነገር የለውም እና ከባድ ቢሆንም በጣም በላቀ ፐርፎርማንስ እየተሰራ ነው ብዬ ነው። የአቬሽን ስራን ከቤት ውስጥ ኃላፊነት ጋር እንዴት አስማምተው ህይወታቸውን እንደሚመሩም ይናገራሉ። ሁለት ልጆች አሉኝ፣ ትናንሽ ልጆች ናቸው። ታመው ትቻቸው ስራ ሄድኩበት ጊዜዎች አሉ። ይሄ በጣም ከባድ ነው፣ ግን ደግሞ ኃላፊነት አለ። ይሄ ደግሞ ለምን እንደማደርገው አላማ አለኝ። ለእነሱም ጥሩ የተሻለ ህይወት ለመስጠት ስለሆነ እሱ ነገር ያጠነክርሻል። ግን ደግሞ ያው እናት እስከሆንክ ድረስ ደግሞ ያመጨነቁ አይቀርም። ግን ያው ምንድነው፣ በተቻለ መጠን ባለኝ እረፍት ሁል ጊዜ ከቤተሰቦቼ ጋር ነው የማሳልፈው፣ ከልጆቼ ጋር ነው የማሳልፈው። ሶስት ልጆ ልጅ አለ እዚሁ ከገባሁ ማለት ነው። እና ቀላል አይሆንም። በዛ ሰዓት ብዙ ነገር አለ አይደለም። እንደዚህ አይነት ሀይል የሚፈልግ ስራ እየሰራሽ እቤትም የምትሰሪው ስራ ይከብዳል። እንደዚህ አይነት ቦታ ግን ብቻ ይቻላል። በኮሮና ቫይረስ ወቅት በነበረ ሲትዌሽን ሁሉም የኢትዮጵያ አየር መንገድ ሰራተኛ 24 ሰዓት ነበር የሚሰራው፣ አገር ውስጥ የሚያለው ውጭም ያለው። እኔ ደግሞ በዛ አጋጣሚ ውጭ ነበርኩ ከኢትዮጵያ ውጭ ባለ የስራ ቦታ ላይ ነበርኩ የነበርኩት እና ቤተሰብ እዚህ ነው። ያ በጣም ከባድ ጊዜ ነው። በኮሮና መያዝ አለ፣ ለቤተሰብ እዚህ መጨነቅ አለ። በዛው ሰዓት ደግሞ እንደገና ዘ ሴም ታይም ደግሞ ስራውን መስራት ያስፈልጋል እና ያ ለእኔ ከባዱ ወቅት ነው ብዬ አምናለው። ሴቶች ከአላማችሁ የሚያርቃችሁ አንድም ነገር የለምና ወደ ኋላ እንዳትሉ፣ ሲሉም ይመክራሉ። ሴት ልጅ ስለሆናችሁ የሚገድባችሁ ነገር የለም፣ ፍላጎት እስካለ ድረስ የፈለጋችሁ ነገር አች ማድረግ ችላላችሁ። እንደ ማብረርም አንድ ትልቅ ስራ ነው፣ ትልቅ ኃላፊነት አለው። ግን ሴት ስለሆናችሁ ብቻ ምንም የሚገድባችሁ ነገር የለም። ፍላጎት ካላችሁ እሱን ህልማችሁን እውን ለማድረግ ወደፊት እንድትሞክሩ መልእክት ተላልፏል። ሴት ስለሆኑ ብቻ ወደ ኋላ መቅረት የለባቸውም። በቃ ይቻላል፣ ማለት የማይቻል ነገር የለም። ዋናው ውስጥ ፍላጎቶች ነው። በቃ ይሄን ነው ማስተላለፍ። ሴቶች የሚበረታቱበት፣ ሴቶች የተሻለ ድል የሚሰጥበት፣ ለሴቶች የተሻለ ነገር የሚከፈትበት ዘመን ላይ ነው ያለነው ብዬ ነው ማምነው። ከዚህ በፊት ከነበረው በእኛም ጊዜ አይደለም ከኛ በፊት ከነበረው እየተሻለ እየተሻለ መጥቶ እዚ ላይ ደርሰናል። ዛሬ እንደምናየው በተለያየ ኃላፊነት ቦታ ላይ ያሉ ሴቶች አሉ። እነሱን ስናይ የሚያበረታታ ነው። ዛሬ ላይ ቅድም ዊትነስ ያደረግናት ደግሞ በማትሪክ ውጤት ላይ ከፍተኛ ውጤት ለማምጣት የተመረቀች ችል ዛሬ ሙ ይተነሳ አድርገናል። ሶ መምከር የሚፈልገው ህጻናቶችን ወይ ደግሞ ታናናሾቻችንን መምከር የሚፈልገው ዋናው ምንድነው የሚያስፈልገው ኮሚትመንት ነው። ዘንድሮም የሴቶች ቀንን በማስመልከት በሴቶች የተመራ በረራ ይደረጋል። 78 ፓይለቶች አሉን ብያለሁኝ። አሁን ዛሬ 53 የፓይለት ተማሪ ሴቶች አሉ በትምህርት ቤታችን ውስጥ። ይሄ ቁጥር እንግዲህ እስከዛሬ ብሄርን በት ረዥም አመት 78 ነው ያበቃ ነው አሁን ደግሞ በጥቂት ከአንድ አመት እስከ ሁለት አመት ባለ ጊዜ ውስጥ በግተው ፓይለት የሚሆኑ 53 ሴቶች ይመጣሉ ማለት ነው። እንግዲህ በየአመቱ አሁን ለረዥም አመታት በሴቶች ብቻ የሚመራ የበረራ አገልግሎት እንሰጣለን። እስካሁን ድረስ በአመት አንዳንድ በረራዎችን ነበር የምናደርገው። ዘንድሮ ለየት ያደረግነው ምንድነው ስድስት በረራዎችን ነው የምናደርገው። ከቼኪን ሰርቪስ ጀምሮ የአውሮፕላን ጥገናን የአውሮፕላን በረራን የአውሮፕላን ላይ መስተንግዶን ሁሉንም በሴቶች ነው የምንሰጠው። ሴቶች እንደሚችሉ ለኢትዮጵያውያኖቹ ብቻ አይደለም ለዓለምም ማሳወቅ እንፈልጋለን።